ሰላም አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ ወገኖች? ሰላም ናችሁ ወይ? አለሁ አልሐምዱሊላህ ረብልዓለሚን። ሁሉ ሰላም ነው እኔ ጋ አልሐምዱሊላህ ረብልዓለሚን። ረመዳን እንዴት ነው እናንተ ጋ? እኔ ጋ በጣም አሪፍ ነው አልሐምዱሊላ። እስኪ በረመዳን የመጀመሪያ ቪዲዮ አይመችም ቪዲዮ ለመቅረጽና ረመዳን ውስጥ እንሻአላህ። እስኪ የመጀመሪያ ቪዲዮ ከብሳ እንስራ ዛሬ። በጣም ደስ የሚል ከብሳ ነው። ትንሽ ጊዜ ስላለኝ እስኪ ልቅረጽ ብዬ ነው። እዚህ ጋር እንደምታዩት ድፍን ነጭ ሽንኩርት፣ ዝንጅብል አዘጋጅቻለሁ። መጀመሪያ እሱን እናስገባ። ከዚያ እዚኛው አልሙኒየሙ ላይ አድርግና ሲንያው ላይ አድርጌ ዳቦ ቤት አስገባዋለሁ። ከዛ ሌላዎቹን ግባት ቀጥለን እናያለን። ጊዜ ለመቆጠብ ነው። ነጭ ሽንኩርትና ዝንጅብሉን ይውላችሁ። ነጭ አላጥኩትም፣ ግን በደንብ ጫፉን ጫፍጫፉን ቆርጫለሁ። እንደዚያ አድርጌ ጥቅልል አድርገውና ዳቦ ቤት አስገባዋለሁ። እሺ ያዘጋጀነውን ሽንኩርት ፍልፍል፣ ባሬድ ምንድነው የፈረንጅ ቃሪያ፣ ነጭ ዝንጅብልን ዳቦ ቤት አስገብተናል። እስከዚያ ድረስ ቢያንስ ዳቦ ቤቱ በደንብ ከሞቀ ለደቂቃ በቂው ነው። እሺ አንሸፍ ነው ምናምን ክፍት ነው የምናደርገው፣ እንደ መሽዊ እንዲሆነልን ማለት ነው። ሲወጣ አብረን እናያለን። እዚ ጋ አንድ ሽንኩርት እና ሁለት አነስ አነስ ያለ ቲማቲም ልጫጩን፣ የቲማቲሙን ልጬ ነው ያዘጋጀሁት። እዚ ጋ ሙሉ ዶሮ የተቆረጠ አለኝ። እዚ ጋ ደግሞ እንደምታዩት በየአይነቱ ቅመም ነው የዶሮ ቅመም አለኝ እዚቼ ጋ። እዚ ጋም ደግሞ እንደዚያው ሳልሳ ቲማቲም አዘጋጅ ቻለው። ይሄኛው በጣም ደስ የሚል ቅመም ነው። ይሄኛውም እንደዚያው እነዚህን አዘጋጅ ይቻለው። እዚ ጋ ደግሞ ለየት ያለ ምንድነው ያዘጋጀውት ሁለት ብርጭቆ በስመቴ ሩዝ እና ግማሽ ብርጭቆ ኤሽ መስሪ የግብፅ ሩዝ ማለት ነው አዘጋጅቻለሁ ከዚያ ወደ መስራቱ እንገባለን እሺ ይኸውና ሽንኩርታችን እንደዚህ መሽዊ አድርጌዋለሁ ይህኛውም መሽዊ ሆኗል ቆይ ከትቼ አሳያችኋለሁ ያቃጥላል ይሄውና ነጭ ሽንኩርቱ እንደዚህ ልጭ አውቅቸዋለሁ ሽታው አጠይቁኝ አሁን ማሽን ውስጥ ከጥተዋለሁ ዝንጅብሉንም ይኸው እዚህ ውስጥ ማሽን ውስጥ ከጥቸዋለሁ ይኸውና ሁሉንም ማሽን ውስጥ ጨምር ያለው ሰልሳ አንድ ጨምርበታለው። ቅድም ያሳየኋችሁን ቅመም ማንኪያውን አሳያችኋለሁ። ሁሉንም ቅመሞች በዚች ማንኪያ ነው ያደርኩት። በጣም ትንሽ ናት ማንኪያዋ ማለት ነው። ከዛ ግማሽ ሎሚ ጨምቅበታለው ከዛ ፈጨዋለሁ። ይሄውና እንዲህ ፍጭት አድርጌዋለሁ። ወላሂ ላዚው ሽታው እራሱ ደስ ሲል ብታዩ። ከዛ አብረን እስኪ እንሰራለን። እንዲህ ድስት ጠጃለሁ። ከዛ ትንሽ ይሄ ትንሽ ይሄ ዘይት፣ በስመ አብ። በጣም ትንሽ ያዘጋጀውትን ሽንኩርት ጠመርኩበት። ዘይት ትንሽ እየኔ ጠመርኩት። ዶሮ ወይም ማርቤ አዘጋጅቻለሁ። ሽንኩርታችን እንዲጠብስ እያረኩት ነው። በደንብ ብስል እስኪ ያዘጋጀነው እንትናት እንጨምርበታለን። ትወዱታላችሁ። እሺ ሞክሩት። ወላሂ በጣም ደስ የሚል ምግብ ነው። ደስ የሚል ከብሳ ነው።

ማሻአላ ሲያምር ሽታው ደግሞ ማሻላ? በላይ ሞልከብ ፍርድ ካላችሁ ማሻአላ፣ ሽታው ደስ ሲል ከረሩ ራሱ ማሻላ። ዶሮን አጥቢያ አዘጋጅቻለሁ። ከፈለጋችሁ ዶሮውን አራት ቦታ ማድረግ ትችላላችሁ፣ ሁለት ቦታ ማድረግ ትችላላችሁ። እኔ ግን እንዲህ ተቆርጦ ስለመጣ የሆነ ስምንት ቦታ ተከትፎ ነው የመጣው። ለዚያ ትናል አጥቤ ብቻ ነው የተጠቀሙት። ማሻላ ወላሂ ሽታው ብታዩ ደስ ሲል ሞክሩት። እሺ ትወዱታላችሁ። አሁን ከሶሱ ጋራ በደንብ እንትን ይበል ይዋሃል። እሳቱን ቀንስ እናደርግ እና ገልበጥ ገልበጥ እናረጋዋለን ማለት ነው። ጨው ጨምር ያለው እንደዚህ የበሰለ ነው። ውሃውን ሳልጨምር በደንብ ይላላል ማለት እንትኑን፣ ጣዕሙን ይውሰድ ብዬ ዶሮ ያማሰልኩት ነው። እንዴት እንደወደድኩት ወላሂ፣ ላዚህ በጣም ነው ደስ የሚለው ሽታው ምናምን። ገና ሳይበላ ትላላችሁ። ይሄውና እንዲህ አቅላልተናል። እንዴት እንደወደድኩት ብታዩ ወላሂ፣ በጣም ነው ደስ የሚለው ሽታው። ልክ የኢትዮጵያ ወጥ በሉት። ማሻላ ተባርክላ እንደዚህ በስለዋል። አሁን የሞቀ ውሃ እንጨምርበታለን ማለት ነው ወላይ ትወዱታላችሁ፣ ሞክሩት እሺ። ያፈላሁት ውሃ አለኝ፣ ያው እንዲጨምርበት አለው። በቃ ከዚያ ዶሮ ይብሰል፣ እሺ። ዶሮችን እንደዚህ በስለዋል። አሁን እናወጣውና ሲንያ ላይ ዳቦ ቤት እናስገባለን። እናውጣውና አንድ በአንድ ዳቦ ቤት እናስገባለን። የሚያምር ከረር እንዲሰጠን ማለት ነው። እናንተ ሁለት ቦታም አራት ቦታም ማድረግ ትችላላችሁ ዶሮ። እሺ እኔ ተቆርጦ ስለመጣ ነው። ስምንት ቦታ ምናምን አካባቢ ነው ተቆርጦ የመጣው። እሺ፣ አሁን ይህንን እሩዙን እንጨምርበታለን። ዶሯችን እንዲያጣን በደንብ በስሏል። ዳቦ ቤት እናስገባዋለን። እሩዙን እንደዚህ ነው ቀላቅዬ ነው ያጠብኩት። ከዚያ ግማሽ ሰዓት ብቻ ነው የዘፈዘፍኩት። ብዙ አለ እንትን አላቆየሁትም። አሁን እንጨምረዋለን። እሩዛችን እንጨምር ነው። ምክንያቱም ውሃ ለምንድን ነው ያበዛሁት? አልተዘፈዘፈም የተዘፈዘፈ ሲሆን ውሃ ትንሽ እናደርጋለን። ያልተዘፈዘፈ ሲሆን ግን እንደ አዲስ በደንብ ውሃውን ስለሚመጥ ውሃ ትንሽ በስተዋል አብርናያለን። በኋላ ይኸው ከረሩ እንዴት እንደሚያምር ቀይ ቀይ ቀይ ነው የሁሉ እንትን ማለት፣ ብዙ ማማሰል አይመከርም። ር ውስጥ እንዳይዝብኝ ብቻ ነው ብ የሚይዝበት ስለሆነ ነው አሁን እሳቱን ቀንስ አድርጌበት እንዲህ እየበሰለ ነው። የሚያምር ከረር የምፈልገውን ከረር ነው የሰጠኝ። አሁን ሽፍን አደረገው። ይኸውና እንደዚህ ዶሮውን ዳቦ ቤት አስከብቼ እንደዚህ በስለዋል። አሪፍ ከረር ሆነዋል። ሩዛችንም እንደዚህ ደርሷል። ከዛ ዶሮውን ከላይ አደረገውና ክድ እናደረገዋል። አላመስለውም ይኸውና ሩዛችንን፣ ከሩዙ ውሃውን ጨርሷል። ከዚያ ድሮም ዳቦ ቤት ገብቶ ወጣ ከላይ አርግ ያለው፣ አሁን ክድን እናደርገዋለን። ሩዛችንን እንደዚህ ደርሰዋል፣ ደርሰዋል። ማሻላ ተባረክላ። ስለ ሽታው አጠይቁኝ። ጣሙን እንግዲህ ቀንሰን እናያለን። ሰዓታችን ሲደርስ ትላላችሁ። ለማንኛውም ዶሮን እናውጣና ከላይ በሳህን ላይ ያደርጋለሁ። ቆይ ዶሮ ዶሮን ሩዙ ይኸውና እንደዚህ ደርሷል። ቆይ ካሜራው እንዳይምትን እንዳይ አያችሁ ያሰላም አያችሁ፣ እንዴት አባቱ እንደሚያምር። በቃ ቆይ አንዳንዱን ከምላቅም እንትኑ ዶሮን ከላይ አድርገዋል። ቀስ ብዬ ወላ ተወዱታላችሁ። ሰብስክራይብ ላይ፣ ኮሜንት፣ ሼር አድርጉ፣ አበረታቱኝ ወገኖቼ። እንዳያችሁ ነው ባልቅም ሰውም ሽታው ማሻ አላህ ከረሩ ምናምን በጣም ነው ደስ የሚለው፣ እና ለመቅመስ እንግዲህ ያው ታውቃላችሁ። ለዚያ ነው ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር አድርጉ፣ አበረታቱኝ። ደግሞ ሞክሩት እሺ፣ ትወዱታላችሁ። በእርግጠኝነት ትወዱታላችሁ። ወላሂ በጣም ነው ደስ የሚለው። እዛ ጋ መሽ ያደረግነው ሽንኩርቶች ምናምን የሆነ የሚገርም እንዲሆን አድርገውታልና ተወዱታላችሁ ሰብስክራይብ ላይክ ኮሜንት ሼር አድርጉ አበረታቱኝ ወገኖቼ ውድድ ነው ማለቃችሁ